ሰላም እንዴት ናችሁ? የምወዳችሁ የማከብራችሁ የዛጎል ቤተሰብ፣ በዚህኛው ቪዲዮ ለብ ያለ ውሃን በባዶ ሆድ መጠጣት የሚሰጣቸው አስደናቂ የጤናና የውበት ጥቅሞች ነው ማወራላችሁ። የዛጎል ቤተሰብ አብራችሁ ይቆዩ፣ ከቪዲዮ የሚጠቅም መረጃን ታገኛላችሁ። ለቤቴ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። እንዲህ አይነት የሚጠቅም አጫጭርና ቀልጠፍ ያሉ መረጃዎችን ታገኛላችሁ። በነገራችን ላይ ለብ ያለ ውሃ ማለት የጋለ ስንጠጣው የሚያቃጥለን ወይም ደግሞ ፈጠን ብለን ጭልጥ እንድናደርገው የማያደርግ አይደለም መሆን ያለበት ለብ ያለ ውሃ ማለት ብርዱን ከለቀቀ ትንሽ አለፍ ያለ ነው። ይህንን ታዩታላችሁ፣ የሞቀ ውሃ ነው። የተወሰነ ጭስ አለው፣ ግን ስንጠጣው የሚያስቸግር አይነት አይደለም። እንደው ይሄ ትንሽ ሞቅ ብሏል፣ ከዚህ ቀዝቀዝ ቢልም ቆንጆ ነው። ስለዚህ ለብ ያለ ውሃን መጠጣት የሚሰጣቸውን አስደናቂ ጥቅሞች ነው ማወራላችሁ። በነገራችን ላይ ለብ ያለ ውሃን ያለመዱ ሰዎች አይወዱትም፣ ብዙ መጠጣት ደስተኛ አይደሉም። አንዴ ግን ከለመር ነው በጣም ምርጥና አስፈላጊ ነው። ለብ ያለ ውሃ በተለይ በባዶ ሆድ መጠጣት የሚሰጠውን የጤና ጥቅሞች ካወቃችሁ በኋላ አልወደውም ወይንም ደግሞ እንዲባደርግስ የሚል ምክንያት አትሰጡትም። እኔ እርግጠኛ ነኝ አዘውትራችሁ ትጠጡታላችሁ። ጠዋት በባዶ ሆዳችሁ ብቻ ሳይሆን ቀንም ከምግብ በኋላ ራ እራሳችሁ ለብ ያለ ውሃ ስትጠጡ ታገኙታላችሁ በመጀመሪያ ደረጃ ለብ ያለ ውሃን በባዶ ሆድ መጠጣት ክብደትን ለመቀነስ አላስፈላጊ ውፍረትን ሆድ አካባቢ ያለ ቦርጭን ለማጥፋት ወሳኝ ነው ተብሎለታል ምክንያቱም እንዲህ ብርዱን የለቀቀ ወይንም ለብ ያለ ውሃ የተመገብነው ምግብ እንዲፈጭ ስለሚያደርገው በነገራችን ላይ ምግብ ከበላን በኋላ ቀዝቃዛ ውሃን መጠጣት ክብደታችን እንዲጨምር የተመገብነው ምግብ ውስጥ ያለው ዘይት ወይንም ደግሞ ቅባት እንዲረጋ በማድረግ በሰውነታችን ውስጥ እንዲቆይ ወይንም እንዲቀር ያደርጋል። ያ ደግሞ በሰውነታችን ላይ ፋት እንዲፈጠር ክብደት እንድንጨምር አላስፈላጊ ቦርጭና ውፍረት እንዲኖረን ያደርጋል። ስለዚህ ምግብ ተመግበን እንደጨረስን ለብ ያለን ውሃ የምንጠጣ ከሆነ ግን ክብደት አንጨምርም። ምክንያቱም የተመገብነውን ቅባት እንዲቀልጽ ስለሚያደርገው በሰውነታችን ላይ እንዳይረጋ ስለሚያደርገው ክብደት እንዳንጨምር ይረዳናል። የመጀመሪያ ጥቅሙ ለብ ያለ ውሃ ክብደት እንድንቀንስ ወይም ደግሞ ክብደት እንዳንጨምር ማድረግ ነው። ጠዋት ጠዋት በባዶ ሆዳችን መጠጣት ወይም ደግሞ ምግብ ከተመገብን በኋላ ለብ ያለ ውሃ መጠጣት። ስለዚህ ጠዋት ከእንቅልፋችን ስንነሳ ውሃ ስለጠማን ብቻ ቀዝቃዛ ውሃን የምንጠጣ ከሆነ ተሳስተናል። ለብዙ ነገር መድኃኒት የሆነውን ሙቅ ውሃ ብንጠጣ ግን ክብደት እንድንቀንስ ያደርገናል። በተለይ ደግሞ ከሰውነታችን ውስጥ አላስፈላጊ ስብና ፋት እንዲቃጠል ያደርግልናል። ስለዚህ ጠዋት እንደተነሳን ለብ ያለ ውሃችንን አሙቀን ጥጥት ማድረግ ያስፈልገናል። በነገራችን ላይ ውሃ ቀዝቃዛ ነው የምወደው፣ ሞቅ ሲል አልወድም፣ ወይ ሻይ ከሆነ ነው እንደዚህ ለምትሉ ሰዎች የተለያዩ አማራጮች አሉ። ሎሚ አነስተኛ ሎሚ ጨምቀን ልንጨምርበት እንችላለን። ይሄ ደግሞ ክብደት ለሚቀንሱ ሰዎች በተለይ በጣም ውጤታማ የሚያደርጋቸው ነው። ስለዚህ እንደዚህ ሎሚ ጨምቀን ልንጨምር እንችላለን። ሌላው ደግሞ ይህንን የሻይ ቅመም ታውቁት ይመስለኛል። ኮኮ በሚባለው ብዙዎቻችን የምናውቀው እቺ ኮከብ የምታምር ኮከብ የምትባለው ቅመማት ብዙን ጊዜ ሻይ ውስጥ ነው የምትገባው። ግን ጠዋት ጠዋት ውሃ አልጠጣ እያለን ካስቸገረን በባዶ ሆዳችን እንደዚህ እንጨምርበታለን። አንዷ ፍሬ ትበቃለች፣ እንደውም ግማሽ ሁሉ ይበቃል። ቆየት ስናደርገው የውሃውን ቃና ይቀይርልናል፣ ሻይ የጠጣን እየመሰለን ነገር ግን በረድ ያለ ስለሆነ እንደ ሻይ የጋለ ስላልሆነ ብዙ እንድንጠጣ ያደርገናል። ወዲያውኑ ቃናውን የሚቀይረው ቴስቱ ሽታው ራሱስ ሚሉ በጣም ነው ደስ የሚል የሚሆነው። ስለዚህ እንዲህ አይነት ነገሮችንም እያደረግን መጠጣት እንችላለን። ወደ በኋላም ሌሎች ውሃን እንድንጠጣ የሚያበረታቱን ነገሮችን አሳያችኋለሁ። ከሎሚ ይልቅ ይሄ ቅመም አንዱ ቀኑን ሙሉ ልንጠጣበት እንችላለን። ጠዋ ስንነሳ ባዶ ሆዳችንን ልንጠጣ ስንል ያደረግናት አንዷ እቺ ስታሯ ቅመም። ብርጭቋችንን በንጽህና አስቀምጠን የሞቀውን ውሃ ስንጨምር እዛ ላይ እየጨምርን ብንጠጣው ቀኑን ሙሉ ልንጠጣበት እንችላለን። ረጅም ሰዓት ማገልገል የሚችል ቅመም ነው። አንዳንዶች ደግሞ አሳድረው ሁሉ ይጠጡታል። ሌላው የዚህ ቅመም ከውሃው ጋር ሲጠጣ ጥቅሙ ምግብ አልፈጭም ይለን የሚከብደን ከሆነ ሆዳችን የሚነፋ በሆዳችን አካባቢ ጋዝ የሚጠራቀምብን ከሆነ ትንፍስ እርፍ እንድንል ያደርገናል። ለብ ያለ ውሃ መጠጣት በራሱ ራሱ ምግብ እንዲፈጭ ያደርጋል። ፋት እንዳይጠራቀም ያደርጋል። ቅድም እንደተባባል ነው። ተጨማሪ እንዲህ አይነት ነገሮችን ስንጨምርበት ደግሞ በደንብ ምግብ እንዲፈጭልን ሆዳችን አካባቢ ጋዝ እንዳይጠራቀም በማድረግ ውርጭን ጥልም ጽድት ያደርጋል። በባዶ ሆድ ለብ ያለ ውሃን መጠጣት አንጀትንና የውስጥ ሰውነትን በማጽዳት ሰውነታችን ጠቃሚ የሆኑ ንጥረ ነገሮችን እንዲመጥና እንዲቀበል ያደርገዋል። በፈሳሽ መልክ ከሰውነታችን አላስፈላጊ ቆሻሻዎችን በማስወገድ በማጽዳት የውስጥ ሰውነታችንን እንዲጸዳ ያደርግልናል። በሰውነት ውስጥ የሚኖሩ ቆሻሻዎች በውሃው ምክንያት ስለሚወገዱ ለሰውነት ጠቃሚ የሆኑ ንጥረ ነገሮችን ሰውነታችን በቀላሉ እንዲቀበልና እንዲመጥ ያደርገዋል። ጠዋት እንደተነሳ ለብ ያለን ውሃን የምንጠጣ ከሆነ የደም ሴሎች እና የጡንቻ ሴሎች እንዲመረቱ በማድረግ ሰውነታችን እንዲበረታ፣ በሽታን የመቋቋም አቅማችን የተሻለ እንደሚሆን ጥናቶች አመላክተዋል። እንግዲህ ከዚህ ጋር ተያይዞ በጃፓን ውሃን የመጠጣት ብቻ ህክምና አለ። የበሽታውን አይነት ይጠይቃሉ። በባዶ ሆድ ውሃን በመጠጣት ብቻ ይድናል አይድንም የሚለውን አናሊሲስ ይሰራል። ከተሰራ በኋላ ለዛ ሰው ለብ ያለ ውሃን አዘውትሮ ጧት ጧት ሁለት ብርጭቆ መጠጣት ይታዘዝለታል። የነዚህ የጃፓኖች የዘውትር ልምዳቸው ነው የተባለው፣ ጠዋት እንደተነሱ በባዶ ሆዳቸው ውሃ መጠጣት፣ ደግሞ ከምግብ በኋላ ሻይ መጠጣት። ይህ ልምዳቸው ክብደታቸው እንዳይጨምር፣ ሰውነታቸው ጤናማ እንዲሆን፣ ረጅም እድሜ እንዲኖሩ እንዳደረገላቸው እነርሱ ይናገሩለታል። እነዚህ ሰዎች ይህንን ወደ ህክምና ወይንም ደግሞ ወደ መድኃኒትነት ለውጠውት ለህመምተኞች እንደ መድኃኒት ያዙት ጀምረዋል፣ ለብ ያለ ውሃ መጠጣትን። አሁን አሁን በተለያዩ ሀገራት ውሃን የመጠጣት ህክምና ማለትም ለብ ያለ ውሃን በባዶ ሆድ የመጠጣት ህክምና እየተደረገ ይገኛል። ይሄ ህክምና የተጀመረ ሰሞን ቶሎ ቶሎ በተደጋጋሚ ሽንቴ መምጣትና የማስጨነቅ ስሜት የሚ ሰማ ሲሆን እየቆየ ሲሄድ ግን ይህንን እየተለመደና ሰውነታችን ወደ መደበኛ ሥርዓቱ እንደሚመለስ ይናገሩለታል። ይህ ለብ ያለ ውሃን የመጠጣት ህክምና ጠዋት ከባዶ ሆድ ከመጠጣት ጀምሮ ቀኑን ሙሉ በየሁለት ሰዓት ልዩነት ለብ ያለ ውሃን መጠጣት ነው ተብሎለታል። ይህ በሳይንሳዊ መንገድ ጥናትና ምርምር ተደርጎበት እንዲሁም ከባህላዊ ህክምና ጋር ምርምር ተደርጎበት የተሰራ ሲሆን ብዙዎች ውጤታማ እንደሆኑበት እና እንደወደዱት ተናግረውለታል። ምክንያቱም ምንም የማይከብድ ቀለል ያለ ህክምና ነው። መጀመሪያ ላይ ነው የሞቀ ውሃን ስንጠጣ፣ ያስቸግራል፣ ደስ አይልም። ልክ ቀዝቃዛ ውሃን እንደመጠጣት አይቀልም። እየቆየን እየለመድ ነው ስንሄድ ግን እንደው ቀዝቃዛ ውሃ መጠጣት ብዙም ደስ ላይለን ይችላል። ምክንያቱም የለመደውን ነገር ስለሆነ ሰውነታችን የሚፈልገው እንዲህ ደግሞ፣ ቅድም እንዳሳያችሁ እንደዚህ አይነት ቅመሞችን ወይንም ደግሞ ሎሚን አነስተኛ ማርማር ቀኑን ሙሉ መጠጣት ሊከብድ ይችላል። እንደዚህ አይነት ቀለል ያሉ ቅመሞችን አድርገን ለብ ያለ ውሃን መጠጣት ሰውነታችንን ማስለመድ ይኖርብናል ማለት ነው። እንዲህ መድኃኒት ነው ተብሎ በምርምር ደረጃ ለህክምና ከዋለ ለብ ያለ ውሃን መጠጣት እንግዲህ እንድትጠጡት አበረታታችኋለሁ በሆነው መንገድ የቻላችሁትን ነገር እያደረጋችሁ ለብ ያለ ውሃን እንድትጠጡ አበረታታችኋል። ሌላው ለብ ያለ ውሃን በባዶ ሆድ መጠጣት ምንም አይነት የጎንዮሽ ጉዳት የሌለው አነስተኛ ወጪ ወጪ ይባላል። ውሃም አሁን ጊዜ ወጪ አለው፣ ግን ቢሆንም ከሚደረጉ የህክምና ወጪዎች ሁሉ አነስተኛ ወጪ ያለው ወይንም ደግሞ በቤታችን ልናገኘው የምንችል ህክምና ነው። ስለዚህ ይህን ህክምና በጣም ተወዳጅ ካደረጉት አንዱ ወጪ ሳናወጣ እራሳችንን የምናከምበት፣ ሌላ ቦታ ሄደን ሳንንከራተት በቤታችን በነፃነት የምናደርገው ነው። ነገር ግን ፈቃደኝነትና ውዴታን ይጠይቃል። ሌላው ሳልነግራችሁ ማለፍ የማልፈልገው ነገር ለብ ያለ ውሃን በባዶ ሆድ መጠጣትና እንዲሁም ደግሞ ቀኑን ሙሉ ሲጠጡ መዋልን ህክምና የመፈወስ ችሎታ ወይንም ደግሞ ውጤታማነቱ አማነቱ መቶ ፐርሰንት ነው ተብሎለታል። ብቻ እኛ በርትተን እናድርገው ወይንም እንጠጣውን ውሃ በመጠጣት ሊድኑ የሚችሉ ህመሞች ምን ምን ናቸው የሚሉትን እስኪ የተወሰኑትን ላውራላችሁ። በጣም ቅመሙ እንዲጣፍጥ እንዲፈለግ አድርጎታል ውሃውን በነገራችን ላይ ተከታታይ የራስ ምታት ህመም ላለባቸው ሰዎች ወይንም የማይግሪን ችግር ላለባቸው ሰዎች፣ ለልብ ህመም፣ ለጨጓራ በሽታ፣ ለሚጥል በሽታ፣ ለአስ ለቲቢ፣ ለመንጋጋ ቆልፍ፣ ለኩላሊት በሽታ፣ ለሆድ ድርቀት፣ ለጉሮሮ ህመም፣ ለሴቶች በወር አበባ ወቅት የሚመጣ ከፍተኛ ቁርጠትና ውጋት ያንን ሁሉ ያስታግሳል ወይንም ደግሞ ያንን ህመም ያስቀራል ተብሎለታል። ለብ ያለ ውሃን አዘውትሮ መጠጣት በጆሯችን በጉሮሯችን አካባቢ የሚፈጠሩ ኢንፌክሽን፣ ለአፍ ውስጥ ኢንፌክሽን እንዲሁም መንጋጋ ቆልፍና ፈጣን የልብ ምት ለሚያስቸግራቸው ወይንም ደግሞ እንዲህ አይነት ህመም ላለባቸው ሰዎች አዘውትረው በቤታቸው ለብ ያለ ውሃን ጠዋት ከምግብ በፊት ሁለት ብርጭቆ፣ ከዚያም በየሁለት ሰዓት ልዩነት ሁለት ሁለት ብርጭቆ፣ ከዛ በኋላ መደበኛ የምግብ ስርዓታችንን መመገብ እንችላለን። ምግብ አይከለክልም፣ ግን በየሁለት ሰዓት ልዩነት ሁለት ብርጭቆ ለብ ያለ ውሃን መጠጣት። ደግሞም ከምግብ በኋላ አምስትና አስር ደቂቃ ቆይተን ለብ ያለ ውሃ መጠጣት በፍጹም ምግብ ከተመገብን በኋላ ቀዝቃዛን ውሃን አለመጠጣት ለእነዚህ ህመሞች ሁሉ ፈውስን እንደሚሰጥ ጥናቶች አመላክተውለታል። ቅድም እንዳልኳችሁ ይህ ጥናት የተደረገው በጃፓን ቢሆንም በተለያዩ ዩኒቨርሲቲዎች ይህ ጥናት ተደርጎ እንደተረጋገጠ ያሳያል። ጎግል ላይ ሰርች አርጋችሁ ማየት ትችላላችሁ። ከህመም ፈውስነቱ ሌላ ጠዋት ጠዋት በባዶ ወድ ውሃ መጠጣት ውበትን ለመጠበቅ ይሆናል። ቅድም እንዳልኩት የተስተካከለ ሼፕ እንዲኖርን፣ ቦርጭ እንዲጠፋ፣ ስብ እንዲቃጠል ያደርጋል። የተመገብነው ምግብ ሰውነታችን ውስጥ ተቀምጦ ጠላት እንዳይሆነ ስብ እንዳያከማችብን ጤናችንን እንዳይነሳን ያደርግልናል። ሌላው ደግሞ ሰውነታችን እርጥበቱን የጠበቀ ስለሚሆን ቆዳ በቀላሉ አይሸበሸብም፣ አያረጅም። ጽድት ያለ ቆዳ ይኖረናል። አይን ስር የሚወጣ እብጠትን፣ ጥቁረትን ለመከላከል ይረዳል። ለብ ያለ ውሃን አዘውትሮ መጠጣት ሰውነታችን ዲሃይድሬት እንዳያደርግ፣ እንዳይደርቅ፣ ድርቀት እንዳይሰማው በማድረግ የተስተካከለ ጤና እንዲኖረን ያደርገናል። ሙቅ ውሃ የመጠጣት ህክምና ነው ብለው አፕላይ ያደረጉት ተመራማሪዎች እንዴት ነው በትክክል መተግበር ያለበት ይህ ህክምና ለሚለው ግልጽ ያለ ነገር ልንገራችሁ። ጠዋት እንደተነሳም ሁለት ብርጭቆ ውሃን እንጠጣለን። ለአርባ አምስት ደቂቃ ምንም አይነት ምግብ አንመገብም። ከአርባ አምስት ደቂቃ በኋላ ምግብ መመገብ እንችላለን። እንዲሁ ደግሞ በየሁለት ሰዓቱ በምንጠጣበት ወቅት ምግብ ተመግበን ከሆን ከአስራ አምስት ደቂቃ በኋላ ነው መመገብ ያለብን። በቀን በየሁለት ሰዓቱ በቀን ውሏችን ነው የምንጠጣው። ሌላው እዚህ ላይ አስጠንቅቀው የተናገሩት ነገር ቢኖር ማታ መኝታችን ሲቃረብ ይህንን ውሃ መጠጣት ማቆም እንዳለብን ነው። በቀን ውሏችን ነው ልናደርገው የሚገባው። ምክንያቱም ውሃ ልንተኛ ስንል የምንጠጣ ከሆነ እንቅልፍ ስለሚነሳ እና እረፍትን ስለሚነሳ፣ የሰው ልጅ ደግሞ በቂ እንቅልፍ ካልወሰደው ተያያዥ ህመሞችና በሽታዎች ሊይዙት ስለሚችሉ በፍጹም ልንተኛ አራት ሰዓት ሲቀረ ውሃ መጠጣት እንደሌለብን ተናግረውለታል። ሌላው ይሄ ህክምና ከፍተኛ በሚባል ህመም የታመሙ ሰዎችን እንኳን እስከ መፈወስ ድረስ የተደረገ ጥናት እንደሆነ ተናግረውለታል። እድሜያቸው የገፋና የታመሙ ሰዎች በአንዴ ሁለት ብርጭቆ ወይም አራት ብርጭቆ እየጠጡ ይህን ህክምና መጀመር ለባቸው አንድ ብርጭቆ ወይም ግማሽ ብርጭቆ መጀመሪያ ላይ መጠጣት፣ ምክንያቱም ለታመመ ሰው አልጋ ላይ ላለ ሽንት ሊያስቸግር ስለሚችል። ከዛም ሰውነታችን ውሃ መጠጣቱን እየለመደው ሲመጣ ቶሎ ቶሎ ማሸናት ወይንም ደግሞ ማስቸገሩን ስለሚቀንስ እያስተካከልን ወይንም ደግሞ የምንጠጣውን ውሃ እየጨመርን መሄድ እንችላለን። ሌላው ይህንን የውሃ ህክምና ለየትኛው ህመም ለምን ያህል ቀናት እንውሰደው የሚለውን አጥኚዎች አካተውበታል። ለደም ግፊት ለተከታታይ ሰላሳ ቀናት፣ ለጨጓራ ህመም ለተከታታይ አስር ቀናት፣ ለስኳር ህመም ለአንድ ወር ወይንም ለተከታታይ ሰላሳ ቀናት ለሆድ ድርቀት ለተከታታይ አስር ቀናት ለቲቪ በሽታ ለተከታታይ ዘጠና ቀናት እንዲሁም ለሳል ለጉንፋን ደግሞ ለተከታታይ ሶስት ቀናት ለኩላሊት ህመም ለተከታታይ ሰላሳ ቀናት ለሆድ ድርቀት ለተከታታይ አስራ አምስት ቀናት ሌላው ቅድም ሳልናገር ያለፍኩት ለአይን ህመምም ይሄ ውሃን የመጠጣት ህክምና ይፈውሳል ምክንያቱም አይናችን ውሃን ይፈልጋል ወይንም ደግሞ እርጥበትን ይፈልጋል ከድርቀት ጋር ተያይዞ የተለያዩ የአይን ህመም እንደሚከሰቱ እና ለዚህም ደግሞ ለተከታታይ ለአንድ ወራት ይህንን የውሃ ህክምና በማድረግ በአይን መድረቅ ምክንያት ከሚመጡ ህመሞች መፈወስ እንደምንችል ጥናቶች አመላክተውለታል። ይህን ጥናት ያጠኑ አጥኚዎች እንደተናገሩለት ከሆነ በተለይ በተለይ ይህን ህክምና በምናደርግበት ወቅት በፍጹም ቀዝቃዛ ውሃ ወይንም ደግሞ ቀዝቃዛ ነገሮችን መጠጣት እንደሌለብን ነው፣ ህክምናውን እስከምንጨርስ ድረስ። በዋናነት ደግሞ ምግብ ከተመገበን በኋላ በፍጹም ቀዝቃዛ ውሃ መውሰድ እንደሌለብን፣ ህክምናውን ያደናቅፈዋል ወይንም ደግሞ በስርዓት እንዳሄድ ያደርገዋል። ስለዚህ ህክምና ናችን እስክን ጨርስ ድረስ ቀዝቃዛ ነገሮችን መጠጣት እንደሌለብን ተነግሮናል። የማክብራችሁ፣ የምወዳችሁ የዛጎል ቤተሰብ ይጠቅማችኋል ያልኩትን መረጃ ነው ያቀረብኩላችሁ። ሙቁሃን መጠጣት እኔ እስታር በሚባለው ቅመም ነው የጠጣሁት። ነገር ግን የተለያዩ ሙቁሃን እንድንጠጣ በተለይ ጠዋት እንደተነሳ ወዲያው እንድንጠጣ የሚያደርጉን አሉ። እምቡጥ ሮዝ የሚባል እንደ ሻይ ወይንም ደግሞ ውሃ ውስጥ ከተን ስንጠጣው የሚገርም ጣዕም የሚሰጠንና የተለያዩ ጥቅሞች ለሰውነታችን ያሉት አለ። ሌላው ደግሞ ኮሚሚላ ነው። ኮሚሚላ ጣሙን ታውቁታላችሁ። ለብዙ ህመሞች ፈውስ ነው። ደግሞ እንቅልፍ እንድንተኛ በማድረግ ጤናማ እንድንሆን ያደርገናል። ጣም አነስተኛ ኮሚሚላ ነው መጨመር ያለብን። ሌላው ላቨንደር ነው። ይሄ የምታዩት ላቨንደርም እንደዚሁ ለብ ያለ ውሃን ወደ ነው እንድንጠጣ ያደርገናል። ቅድም ያሳያችሁ ሳር የሚባለው የሻይ ቅመል ነው። እነዚህ ከአራት ነገሮች አንዱ ካለን በቃ ውሃ መጠጣት ይቀልልናል። የምወዳችሁ የማከብራችሁ የዛጎል ቤተሰብ ከዚች ቀለል ካለች ቪዲዮ ለጤናችን ለውበታችን እጅግ አስፈላጊ የሆነ መረጃ እንዳገኛችሁ ሙሉ እምነቴ ነው። ከወደዳችሁልኝ ላይክ እና ሼር በማድረግ ለሌሎችም እንዲደርስ አድርጉ። በቪዲዮ ላይ አስተያየት ጥያቄ ካላችሁ በኮመንት ላይ ያሳውቁኝ። ደስ ብሎ ነው የማወራችሁ። የካሞሚላ ሻይ፣ የላቨንደር ሻይ፣ የስታር ሻይ፣ የሮዝ ሻይ እኔ ጋር ታገኛላችሁ። መግዛት ለምትፈልጉ ከታች በማስቀምጥላችሁ የስልክ አድራሻ ደውላችሁ መውሰድ ትችላላችሁ። አዲስ አበባ ውስጥ ላላችሁ ማድረሻ ነፃ ነው። አብራችሁኝ ስለቆያችሁ የዛጎል ቤተሰብ ሁሌም ከልብ ከልብ ነው የማመሰግነው። አምላክ ለምድራችን ሰላም ይሁን ይበልል።